ከኦርቶዶክስ ላይ ብላችሁ ፕሮፋይላችሁን የቤተክርስቲያን አድርጋችሁ የማርያም ምስል አድርጋችሁ የገብርኤልን የሚካኤልን የመላእክቶችን የመድኃኒዓለምን አድርጋችሁ እኔን እዚህ ጋር አንዱ እንዳሉ ኦርቶዶክስ ስትሳደቡ ወይ ደግሞ ስትናገሩኝ፣ በእናንተ ንግግር እኔ ከቤተክርስቲያን ልወጣ እችላለሁ፣ ከሃይማኖቴ ልወጣ ትችላለሁ። ሳምራዊት ሙሉ ጌታ ነኝ። ሳምራዊት ደግሞ በራሷ አስተሳሰብ የምትመራ በራሷ ማንነት የምትመራና ማንም ተናገረኝ አልተናገረኝ ኦርቶዶክስ ወንድሜ እህቴም ቢናገሩኝ ባይናገሩኝ እምነቴን አይወኩሉም። ምክንያቱም እምነቴ አትሳደቡ ነው የሚለው። ሁላችሁም አሁን እዚህ ኮሜንት ላይ ልትጽፉም የተነሳችሁም የተጻፋችሁ ያላችሁ ሰዎች ጣታችሁን እየቀሰራችሁ ሌላ ሰው ላይ መሆኑን አውቃለሁ። እኔ ግን የምቀስረው ጣቴ በራሴ ባዞር እፈልጋለሁ። ከእኔ ይጀምር። የረከሰች ናት ታዲያ ትሰርታለች ውገራት ብለው መድኃኒዓለም ሲጠይቁት እኮ ከእናንተ ንጹህ የሆነው መቶ ድንጋዩን አንስ። ደግሞ ማንም ሰው ገፍቶኛል ብዬ መድኃኒዓለምና መቤተ ክርስቲያን ድንግል ማርያምን የምክድበት ምንም አይነት ምክንያት የለም። ጣቸው አስመራችሁ ጻፉበት። እግዚአብሔር እንኳን በድለ ነው መስቀል ላይ ተሰቅሎ እንኳን ይቅርበላቸው ነው ብሎ ያለው ይህንን እንዳትረሱ ይቅር በላቸው። ስለዚህ እኔ ዛሬ ኩራቴ ጠጋቤ ምንም አይሰማም። አንቺ የባብ ልጅ፣ አንቺ የቆሻሻ ምን ሆንሽብኝ? የኔ ጣፋጭ፣ የኔ ማስቲካ፣ ታውቂያለሽ ለመውደሽ እንትን የምልህ ነበረ ካልሲ መሬት ላይ አየሁና እሱን ተረሳ ረስታ ምስለኝ። ግን እኔ ያንሰላለው ችግር የለም ቤት አይደል ትጠራጥሪያለሽ እንዴ? እኔማ። አዎ፣ የእኔ ቆንጆ አመሰግናለሁ። ከዚህ በኋላም ችግር የለም። እሺ፣ ምን አልሽብኝም። የተደፈረችዋን እናትሽን በልጆችሽ አባት እስከነከለሩ እነግርሃለሁ። ከፈለገች ሚስት ማዳመጥ ከፈለገች እስከነከለሩ እስከነ ቆዳ እናገራለሁ። ችግር የለብኝ ነው። ምንም አላልኩም። ሽቴን አወለኩኝ። የሆነ ሱሪ ነገር ለበስኩኝ። አጠፋፋኝ ቀስቤ ሳምሬ ልወጣ ነው አልኳት። ይህ ልትች መስትለ ከጓደኞች በቃ ውጫለች። ጨርሽ ነ ገና እኮ ላለቀ ግን አልፈልግም። እሱ ብቻ አይደለም ጄሪን ጠይቂያት። የእናት የሚስት ጠይቅ። እኔ እናች ከዚህ በኋላ ምንመላለሰው በዚህ ይሆናል። ነበረች ኦኬ ታሪክሽን ጉድሽን ማቅ ትፈልጋለሽ ከጄሪ ህት ጋር ምን ነበረው ከራሷ ከጄሪ ጋር ምን ሊያደርግ እንደነበረ ጄሪ ጠይቂያት አንቺ እንደሆነ አታሚ ከሳሽ እንግዲ እናቺ እንታያለን ከሳሽ ተይ እንጂ የኢትዮጵያ ህዝብ ጉዳችን ይስማ ሁን ምንድን ነው እንትንት የምትጫወቱት ነግረሽ አለኩ መቼ መቼ ቀን ነው ዲስክ ይወጣ ከነማን ጋር ነው ሲሄድ የነበረው ከነማን ጋር ነበር ሲሰራ የነበረው ምን ሲሰራ ነበር? የትኞቹ ሴቶች ጋር ነ ሲሆን የነበረው ይህንን አለም ይስማልሽ። ኢትዮጵያ ህዝብ አቅማ ታሪኩ ሌላ ነው። ጥሩ ጓደኞች አሉታ ነው እንዴ? መራዊ ኮ ጉድሽን አውጣልሻለሁ ሲልሽ እኮ ነበር። እኔ ስለ ሌላ አገባኝ ልጅ ናቲ አከበራት እኮ ታዲያ ናቲ ኖ ኖ አትራ አታስ አታመሳስ ለመስል ብዙ ነገር ናቸው ላጣታል እንደሱ እህት ግን መታው። እሱን ደግሞ እኔን በጠበጠችው። ይህን ነው ልዩነት ወ የኔ ልጆች ሕይወት ነው የሚሰጡት። ናቲ መሄድ ይፈልጋል፣ ማናገር ይፈልጋል፣ እሱን መርዳት ይፈልጋል። ከዚህ በኋላ አስር ጊዜ እየመጣሽ በአጨቀጭኝ ደስ ይለናል። ሳምሪም ከፈለግሽ ከእሷ ጋር መገናኘት ትችላለች። ከፈለገች እሷም ታገኘሻለች እንጂ እኔ አይደለም ከአንቺ ልጅሽን ሰርጉች ገባሽ፣ እሷ ናት የመጣችው። ስለዚህ በልጅሽ ምክንያት እየመጣሽ ከዚህ በኋላ ስሜን እንዳታነሺ። ሕግ ያለበት ሀገር እየኖርን ስለሆነ ሕግ ያለበት ሀገር እየኖርን ህግ ያለበት ሀገር ስለምንኖር በተጠናቀቂ፣ ይሻልሻል። አሁንም በድጋሚ አስጠነቀቅሻል። እንደማስጠንቀቂያ ነው እየሰጠው ያለሁት። የመጨረሻ ሀሳቤን ተናገር ያለው ከዚህ በኋላ ያለው ያንቺ ራሴሽ፣ በምትወጩ ተወጩ። እኔም የራሴን በምወጣው እወጣዋለሁ። በአጠቃላይ ሀሳቤ ይሄን ይመስላል። ይሄንን ቪዲዮ እውነት ለመናገር እኔ እንደዚህ እየወጣ ይሄ ማውራት መሰዳደብ፣ ይሄ መነጋገር በተፈጥሮ ያልወድም እንደዚህ ነገር በቃ ህይወቴን እኖራለሁ። አንድ ነገር ከተፈጠረ ተፈጠረ በቃ ወደዛ ጥየው ወደ ጎን ረስቸው ነው ህይወቴን እዚህ ጋር የምኖረው እና ይህን ቪዲዮ ራሱ ሰራ ተገድጄ በቃ ሳይፈለግ ነው እየሰሩ ያሉት። ገባችሁ ሁኔታው እያስገደደኝ ስለሆነ ለምን የሰው ልጅ ታገሳችሁ? ምንም ማያውቁ ከሆነ ዝም ስትሉ ጭራሽ የፈራችሁት አድርጎ የሚቆጠር ከሆነ ይሄ በጣም አላ የመጨረሻ ደረጃ ስላለሁት እና